ኢሳም እና ኢክራም መጠላታቸውን ሁላችንም እናውቃለን። በዚህ ሳምንት እንግዲህ ሶሻል ሚዲያ ላይ በጣም ተነጋጋሪ እየሆኑ ነው። ኢሳም እንግዲህ ባለፈው እግሩን አሞት በክራንች ሲሄድ አይተነዋል። ብዙ ሰዎች ደግሞ ውሸት ነው፣ ፕራንክ ነው ምናምን ነገር እያሉት ነበረ። እሱም እንግዲህ በሶሻል ሚዲያ ገጹ ያው በጽሁፍ አሳውቋል ማለት ነው፣ እኔ ብዙ ተከታዮች አሉኝ፣ ግን ቢሆንም ከብዙ ተከታዮች ማንም መጥቶ የጠየቀኝም የለም። ኢክራም እኮ ምንም ነገር የጠየቀችኝም የለም። አንድ አንድ ቀን መታ አላሳመመችኝም ወይም እንግዲህ አልጠየቀችኝም ብሎ በኢንስተግራሙ በቲክቶኩም በዚያም በዚያም እንግዲህ አሳውቋል ማለት ነው በዚህ ሳምንት ኢሳምና ኢክራም በጣም አይታችኋል ከዩቱብም ጠፍተው ነበር በጣም ብዙ ተነጋጋሪዎች ሆነዋል እንግዲህ እነዚህ ልጆች በጣም የሚዋደዱ ፍቅረኞች መቼም ቢሆን ይለያያሉ የሚል ሰው አንድም የለም ነበር አሰላም አለይኩም ወረህመቱላሂ ወበረከቱ ድን የተከበራችሁ ቤተሰብ ሰላም ሰላም ብያለው። ኔዳ ነኝ። አልሐምዱሊላ። ዛሬ እንግዲህ ኢሳምና ናዲያ እንዴት አብረው መጡ። ናዲያ ደግሞ እንግዲህ ጸጉሯን ገልጣለች፣ አለባበሷን ብዙም አያምርም። በጣም ብዙ የስድም ናዳ፣ የስድም ናዳ በጣም እየወረዱባቸው ነው። አረባካችሁ ወደ ራሳችሁ ተመለሱ። እንደገና ለኢክራም ደግሞ ኢኩዬ፣ አንቺና ኢሳምን መቼ ነው የምናያቸው? ብላ እንግዲህ ብዙ ሰው በተደጋጋሚ ማለቴ ኢክራምም በቲክቶክም አሳውቃለች ላይ ላይ እየገባች እና እኔና ኢሳም በቃ ተጣልተናል። እኔና እሱ ሁለተኛ አታገኙንም፣ እኔና እሱ አብረን ቪዲዮ አንሰራም። ኢሳም እንደዚኸው እኔና ኢክራም እንግዲህ በኋላ አብረን አታዩንም፣ እባካችሁ ተውነ። እኔ ለውቅናም ለዝናም ለምንም ለምንም አይደለም። እና ከእኔ ጋር ቪዲዮ ምትሰራ ልጅ ካለች ቀላ ያለች ያው፣ ሁሉም ሰው በአምሳየው አንድ ነው፣ ፈጣሪ የፈጠረው ፍጡር ሁሉም ሰው አንድ ነው። ግን ቢሆንም ለካሜራ ቀይ ልጅ ቀልጠፍ ያለች ብሎ ሲናገር ሁላችንም ቲክቶክ ላይ ላይ ሰምተነዋል ማለት ነው። እና ይሄን እኛ ምንም ነገር አላምንም። እስካሁን እንግዲህ ኢክራምና ኢሳም አብረው ይመጣሉ እያልነው ሁላችንም በጉጉት እየጠበቅናቸው ነው እንግዲህ እነሱ አንዳንድ ለምሳሌ ሶሻል ሚዲያ ብዙ ጊዜ ምንድን ነው ይሄ ፕራንክ ምናምን ስለሚሰራ እንትን ውሸት ነው የሚመስሉን ማለት ነው። እነዚህ ዩቱበሮች በቃ ትክክለኛ ላይፋቸውን ወይም ትክክለኛ ሲጣሉ ሲነግሩን ያኔ እውነት አይመስለንም። አይ እነዚህ ውሸታቸውን ነው፣ እየሞቱም ራሱ ውሸታቸውን ነው አልሞቱም ነው የምንላቸው ማለት ነው። ና እንግዲህ ኢሳሙና ኢክራም በተነጋጋሪ ሆነዋል በዚህ ሳምንት። አሁን ደግሞ እንግዲህ ትናንትና ዛሬ ደግሞ ከናዲያ ጋር ሆኖ ሾርት ቪዲዮ እየቀረጹ ነበረ። በባለፈው ከአንዲት ልጅ ጋር አይተኑ ነበር። እሷ ትንሽ ያው ለሶሻል ሚዲያ አይደለችም፣ ያኔ አይደለችም ሳይሆን የሆነች ነቃ ያለች አይደለችም። ናዲያ ደግሞ ሁላችንም የምንወዳት በጣም ደስ የምትለን ልጅ ነበረች። ዛሬ ደግሞ እንግዲህ ከኢሳም ጋር ጸጉሯንም ገልጣ ያው እጅኛዋ ምናምኑ ግን ልብሷ ያው ይታያል ማለት ነው። እናሱም እንግዲህ እንቅልፍ ወስዷታል ብሎ እጁን ከናዲያ ምንድነው ይሄ ካፍንጫዋ ስር እንደዚህ ሲያደርግላት ነበር። ብቻ እንግዲህ እነሱ አብረው እየመጡ ነው መሰል። ግን ኢክራምና ኢሳም አብረው ቢመጡልን ሁላችን በጣም ደስ ይለናል። እንግዲህ የፈጣሪ ስራ ሆኖ እንግዲህ ያው ጸባችሁ ወይም ፍቅራችሁ እስካሁን ነበር፣ አሁን የመለያያችሁ ሰዓት ነው ተብሎ አላህ ያ ነው። መቼም እንግዲህ የሚያዘው አላህ ነው የደለ በትንሽ ሰበብ አላህ ያዘዋል ይጣላሉ። ግን ያው በጓደኛም ሆነ በምን ሆነ ብታስታርቋቸው ባይለያዩ እና ለማንኛውም እንግዲህ ኢክራም ብዙ ጊዜ በቲክቶክም አልሞም በሶሻል ሚዲያ እሷ በምትጠቀማቸው አንቺና ኢሳምን መቼ ነው የምናያቸው? ብለው ስትጠየቅ መቼም ብላ ነው መቼም እንግዲህ እኔ እና እሱ ተለያይተናል መኪናውም የራሴ ነው ምናምን ብላ መልሳለች። ማለት ነው እንግዲህ ሁላችንም እያዘነ፣ ምንም ማድረግ አይቻልም። ከፍቅር መሀል ጸብ አለ፣ ከጸብ መሀል ደግሞ እንደዚህ ፍቅር አለ ማለት ነው። እና ስለዚህ ሁለታችሁ በአንድ ብትመጡ ልነ እባካችሁ፣ በጣም ብዙ ሰዎች ተሰሚ አላችሁ እና ሁለታቸውን፣ ብታስታርቋቸው ወይም እንግዲህ በኢክራም ደግሞ ኢሳም መቆጣት የለብህም ለምን ብትል ኢክራም ደግሞ ባለፈው እኔ ሰምቻታለሁኝ አባቴን አሞታልኝ እና

እና ሁለታችሁ ተጋብታችሁ ኢሳም ይወድሻል፣ አንቺም ተወጇለሽ፣ ሁለታችሁ እየተዋደዳችሁ ባትለያዩ በጣም ደስ ይለኛል። እስቲ አልሙሂም እንጠብቃለን ሁለታችሁን ማለት ነው። እና ቤተሰቦች እንግዲህ ናዲያም ደግሞ አለባበሽን አሳመሪ ለሶሻል ሚዲያ ወይም ሰውን ለማሳሳት እኛን በቃ አሁን ዛሬ የወረደብሽ ስድብ አንድ አንድ አንድ ሰው ደና ኮሜንት የጻፈላችሁ የለም ማለት ነው። ኢሳምን በጣም የተረጋጋ ልጅ ራሱ ብቻ ከኢክራም ጋር እንደ እህትና እንደ ወንድም ነው የምናያቸው። ግን የሁለታቸው የሆነ የመቀራረብና የመዋደድ ስሜት አላቸው። ኢሳምም እኔ አሁን ወንድ ነኝ ትንሽ መስራት አለብኝ ገንዘብ መያዝ አለብኝ እንዲህ እንዲህ እያለ ነበረ። እና ቢሆንም እንግዲህ የሴት ልጅ እድሜ ስለሚሄድ ኢክሩ ደግሞ ማግባት ትፈልጋለች፣ ኢሳም ደግሞ መቆየት ይፈልጋል። እንግዲህ ከመሀላቸው ጋቢ ያለው ይሄ ነው። ቢሆንም ሁለቶች በጣም በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት እና ያው ወደ ራሳቸው ተመልሳችሁ አስባችሁ፣ ጓደኞቻቸውም ደግሞ ዝም አትበሉ። አሁን ኢክራም በጣም ብዙ ተከታዮች አሏት፣ እንግዲህ ወደ ሚሊየን ማለት ነው። ኢሳምም እንደዚህው። እና አንድ ሰው ከሶሻል ሚዲያ ሲጠፋ ይሄ ልጅ ምን ሆነው? እረ የሚሰራው ነገር ፕራንክ ነው። አሁን ባለፉ እንግዲህ እሱ በክራንች እየሄደ ፕራንክ ነው፣ ውሸት ነው። ከሶሻል ሚዲያ በጣም ጠፍተዋል። በተለይ ዩቱብ ላይማ ምንም ነገር የሉም። ወደ ሁለት ወር ምናምን ነገር እየሆናቸው ነው። እባካችሁ ብትመለሱልን በጣም ደስ ይለናል ማለት ነው። ናዲያ ደግሞ በጣም ቆንጅዬ ናት። ግን ቢሆንም ያው ሰው ለመሳደብ በነገራችን ላይ አይወዝንም ማለት ነው። በቃ አለባብሽን አስተካክይ ማለት ራሱ በቂ ነው። አዎ የስላም ልጅ አለባበስ እንደዚህ አይደለም። ያው አንቺን እያዩ ብዙ እህቶቻችን ናዲያም እንደዚህ ለበሰች፣ እኔም እንደዚህ ልልበስ ስለሚሉ ትውልዱ እና አንዳንድ ጊዜ እኛ ሙስሊሞች አለባበሳችን ብናሳምር ያው እህቴ እኔን አይታ እንዳትወናጀል፣ እህቴ እኔን አይታ እንደኔ እንዳትወጣ፣ ወንድሜ በእኔ እንዳይፈተን እያልን ራሳችንን ብንሰትር በጣም ሀሪፍ ነው እላችኋለሁኝ። እና ቤተሰቦች እንግዲህ በኢሳምና በኢክራም በጣም አዝኛለሁኝ። በጣም እኔ እንጃ ከልብ ነው ያዘንሁኝ ግን ሁለቶች ታርቀው እንደሚመጡ ባለሙሉ ተስፋ ነኝ። ከታረቁ በኋላ ደግሞ ያው ሰርግ እንደሚያበሉ ነው ሁላችንም ባለሙሉ ተስፋ ነን እና ሰብስክራይብና ላይክ እያረጋችሁ አበረታቱና በቀጣይ ደግሞ እንግዲህ ምን እንደሚፈጠር እንመጣላችኋለን። ግን ላይክ ላይክ ላይክ አትርሱ ማለት ሰብስክራይብም አድርጉና እኛንም የመዳምቅ